ላችም እናውቀዋለን። እሷ ግን በመድብል ሞተ ብላ ባለቻት የፍርሃት አቀለቷ እልልታዋን አቅልጠዋለች ማለት ነው። የንጦጦ ጅብ ተያዘ ብላለች ማለት ነው። ዳጣዬ እውነት ዝና እኔ ያበበው ወደም ልጅ ማን እንደሆንኩ አታቁኝም እያለ እንግዲህ በጉራ ሲነፋና ሲቸር ሲቸቸር የነበረው አቶ ዝና በጀግናው በብሩኬ ወንድም በመድብል ታግቶ ይገኛል። ይሄ ደግሞ ለማህሌት ትልቅ ሽንፈትና የመድብ የዝና መያዝ ለማህሌት አንድ ትልቅ ውርደት ነው። ሆኖም ግን መድብልን ከፈጣሪ በታች ዝናን ከፈጣሪ በታች የምትተማመንበት የቀኝ እጅ ነው ያለችው ማህሌት ዝና በነመድብል መድብል እጅ ገብቶ ሲሰቃይ አላየችም። ሆኖም ግን ኤፍራታ በአሁኑ ሰዓት በሰራችው ነገር እየተጸጸች ትገኛለች። አሳልፋ መድብልን ለዝና መስጠቷ እሱ ሳያንስ ደግሞ ዝናን አሳልፋ ለመድብል ድጋሜ መስጠቷ እየቆጫት ነው። ኤፍራታ በሁለት አጣብቂ መንገድ ውስጥ ትገኛለች። መድብልም ዝናን አልለቀውም። እኔ የምጠይቀው አንድ ጥያቄ ብቻ ነው ያለኝ። እሱም የወንድሜ ጉዳይ ነው ብሏታል። እሷ ከሀዲ እንደሆነችና ከድኸት ምንሃል እንደሚያም አስጸያፊ እንደሆነ ነግሯት ጥሏት ሄዷል። በሰራችው ስራ አዝናለች። እዛ ጋ ያስጨነቃት ያለው ማህሌት ላይ የተደወለው ስልክ ነው። ኤፍራታ ሁሉንም ስለዝና እንደምታውቅ የ ዝና ወዳጆች ወይም ምካሌ ሙርዚሳ ለማህሌት የተነግሯታል። እውነቱን ብታወር ይሻልሻል፣ ለሞኝ የከበደው ለብልጥ ቀላል ነው እያለ ተርቶባታል ማለት ነው። ይህን ተረት ደግሞ ለህይወቴ አስጊ ነው ብትለውም መድብል አልሰማሽም። እኔን ልታጠፊ ስቲ እንዴት አላሰብሽም እያለች ነበረ እያላት ነበር ማለት ነው። እንግዲህ ቢራ ውስጥ ጨምር አጠችው ሲላትም፣ መርዛለሁ መርዛለሁ ብላ የራሷን ህይወት ተር የራሷን ህይወት ሳስታለች። የራሳችን ህይወት እንደሚያሳሳን ለሰውም ማሰብ አለብን። ውድ ተመልካቾች ማለት ነው ዛሬ ድል ለሞገስና ለዝና